የእዣ ወረዳ ዋና አስተዳዳሪ አቶ ዘውዱ ዱላ እንደገለጹት የግብርና ስራ በማዘመን የአርሶ አደሩን ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ በትኩረት እየተሰራ ነው። በጋበር በጎ አድራጎት ድርጅት ድጋፍ ለወረዳው ድጋፍ የተደረጉ ትራክተሮች የወረዳው ግብርና ስራ ለማዘመን ሚናቸው ከፍተኛ እንደሆነም ጠቁመዋል። ለዘርፉ እድገት ቁልፍ ከሚባሉ ጉዳዮች ውስጥ አንዱና ዋነኛው ግብርናውን ማዘመን ወይም ሜካናይዝድ ማድረግ ነው። ሜካናይዜሽን ደግሞ ምርትና ምርታማነት በመጨመር እንዲሁም የምግብ ዋስትና በማረጋገጥ ጉልህ አስተዋጽኦ ያለው ዘርፍ ነው። ባለፉት ሁለት አመታት ጋበርን ከመንግስት ጋር በመቀናጀት የህዝቡን ቁልፍ የልማት ችግሮችን ደረጃ በደረጃ ለመፍታት ርብርብ ሲያደርግ መቆየቱንና ጋበርን መደገፍ የወረዳው ህዝብ መደገፍ መሆኑን በመገንዘብ የወረዳው ተወላጆች አስፈላጊውን ድጋፍ ሊያደርጉለት እንደሚገባም ጥሪ አቅርበዋል። ጋበር የበጎ አድራጎት ድርጅት በወረዳው ተወላጆች በማቋቋም የህዝባችን መሰረታዊ ቁልፍ ችግሮች በመለየት እና ህጋዊ አደረጃጀት በመፍጠር ባለፉት ሁለት ዓመት ተኩል ጊዜያት ከመንግስት ጋር በመቀናጀት የማህበረሰቡን የልማት ችግሮች ደረጃ በደረጃ ለመቅረፍ ርብርብ ሲያደርግ ቆይቷል። የጉራጌ ዞን ግብርና መምሪያ ምክትል ኃላፊ አቶ አድማሱ ፍቅሬ ጋበር የበጎ አድራጎት ድርጅት አጠቃላይ የሚሰራቸው ስራዎች በማመስገን ግብርና የምግብ ዋስትና ብቻ ሳይሆን የቀጣይ የኢኮኖሚ መሸጋገሪያ ተደርጎ በርካታ ስራዎችንም እየተሰራ መሆኑንም ገልጸዋል። ጋበር በሜካናይዜሽን ብቻ የሚቆም ሳይሆን ቀጣይ ምርቶችንና ግብዓቶችን በማቅረብ ለአርሶ አደሩ ሞዴል ስራዎችን እንዲሰራ የተጀመረውን ስራ ተጠናክሮ መቀጠል አለበት ብለዋል። ግብርና የምግብ ዋስትና ጉዳይ ብቻ ሳይሆን የቀጣይ የኢኮኖሚ መሸጋገሪያ ተደርጎ ሰፊ ስራ እየተሰራ ያለበት ሂደት እንዳለ ይታወቃል። አሁን ላይ ከማዘመን አንጻር የተጀመሩ ነገሮች እጅግ በጣም እያደጉ በስፋት ማምረት እየተቻለ ያለበት ሂደት አለና ይሄም እንደ ጋበር ያሉ የተለያዩ ድርጅቶች በሜካናይዜሽንና በተለይ አሁን ላይ የተሻሻለ ምርት በየትኛውም የተሻሻለ ዝርያና የተሻሻለ ምርት ላይ በስፋት መሰራት ስላለበት በዚህ ደረጃ ስራዎች እየተሰሩ ያሉበት ሂደት አለን። የጋበር በጎ አድራጎት ስራ አስኪያጅ ዶክተር ደርቤ ወልደ ዮሐንስ እንዳሉት ባለ 85 የፈረስ ጉልበት ያላቸው ሁለት የእርሻ ትራክተሮችና ባለ አስር የፈረስ ጉልበት ያላቸው ሁለት ሲሆኑ 96 ሚሊዮን ብር ወጪ የተደረገባቸው ናቸው። አክለውም ጋበር ያርሷደሩ ምርትና ምርታማነትን ለማሳደግ አላማ አድርጎ እየሰራ መሆኑን ገልጸው በተለይ የእርሻ ትራክተር አርሶአደሩ ከጥገኝነት እንዲላቀቅ እና ወጣቱ በእርሻ ዘርፍ ይበልጥ ውጤታማ ከማድረጉን ባለፈ የምግብ ዋስ ለማረጋገጥ ፋይዳው የጎላ ነውም ብለዋል። ጋበር ሲመሰረትም በተለይ አካባቢውን እዣ ወረዳን የግብርናውን ማዘመን ወይም ከፍ ማድረግ የ የአርሶ አደሮች ምርትና ምርታማነትን ማሳደግ የሚል አላማ ይዟል። ትራክተሮቹ ለታለመላቸው ዓላማ እንዲውሉ መደረግ እንዳለበት ዶክተር ደርቤም ተናግረዋል። አያይዘውም ጋበር ከዚህ ቀደም በጤናና በትምህርት ዘርፎች በርካታ የልማት ስራዎችን መሰራቱን ገልጸው በቀጣይ አርሶ አደሩን ግብርና ለማዘመን ተጨማሪ ትራክተሮችን እንዲቀርቡ በሀገር ውስጥም ሆነ ከሀገር ውጭ ያሉ ተወላጆች ጋበርን እንዲደግፉ ጥሪ አስተላልፈዋል። በመሰረታዊነት አላማው የወረዳውን ማህበራዊና ኢኮኖሚያዊ ችግሮችን መፍታት ላይ ስለሆነ የሚሰራው። ስለዚህ ይሄንን እንግዲህ ማየት ማመን ነውና፣ ከዚህ በፊት በትምህርት ላይ የሰራናቸው ስራዎች በርካታ ናቸው። በጤና ላይ የተሰሩ ስራዎች በርካታ ናቸው። ይኸው ግብርናው ላይ በዚህ መልኩ ጀምረነዋል። ይሄን እንቀጥላለን። ይሄንን ማስቀጠል የምንችለው ሁሉም ድጋፍ ሲያደርግ ስለሆነ በሀገር ውስጥ ያሉ የእዣ ተወላዶች እንዲሁም ውጭ ሀገር ያሉ ቤተሰቦቻችን በሙሉ ድጋፍ እንዲያደርጉ አባል እንዲሆኑና ጋበርን በመደገፍ እንዲህ አይነት መሰል ስራዎች ማስቀጠል እንድንችል እንዲረዱን በዚህ አጋጣሚ ጥሪ ማስተላለፍ ወዳለሁ። የእዣ ወረዳ ግብርና ጽህፈት ቤት ኃላፊ አቶ መቻል ተሰማ ማንኛውም ልማት የሚረጋገጠው በመንግስትና መንግስታዊ ባልሆኑ ድርጅቶችና በአርሶ አደሩ የነቃ ተሳትፎ መሆኑን በመግለጽ ጋበር በወረዳው ትኩረት የሚሹ ጉዳዮችን በመለየት እየሰራ መሆኑንም ተናግረዋል። በወረዳው ለዘመናት ሳይታረሱ በባህር ዛፍ የተሸፈኑ በመስኖ ሊለሙ የሚችሉ ለመሬቶችን ለማልማት ጅምር ላይ መሆናቸውን የጠቆሙት አቶ መቻል የአርሶ አደሩ ምርትና ምርታማነትን ለማረጋገጥ የአካባቢው ተወላጆች ባለሀብቶችና ሌሎ ሌሎችንም የልማት ደጋፊዎች ጋበርን እንዲደግፉ አመላክተዋል።